መጽሐፈ ሲራክ ምዕራፍ 16 ጥቅም የሌላቸው ብዙ ልጆችን አትውደድ፣ በክፉ ልጆችም ደስ አይበልህ። በእነሳቸው እግዚአብሔርን መፍራት ከሌለባቸው ቢበዙም በእነሳቸው ደስ አይበልህ። በሕፃንነትም ሳሉ አትመናቸው፣ ብዛታቸውም ደስ አያሰኝ። ከሺህ ልጆች አንድ አዋቂ ልጅ ይሻላል። ክፉ ልጅም ከመውለድ ሳይወልዱ መሞት ይሻላል። አዋቂ በሆነ በአንድ ልጅ አገር ትጸናለች እና በኃጢአተኞች ልጆች ብዛት ግን ትጠፋለች ና ክፉ ልጅ ከመውለድ ሳይወልዱ መሞት ይሻላል። ዓይኔ እንዲህ ያለ ብዙ ነገር አየች፣ ከዚህም የሚበልጥ ጆሮ ይሰማች። በኃጢአተኞች ወገኖች መቅሰፍት ትመጣለች፣ በወንጀለኞችም ወገኖች ጥፋት ትመጣለች። በኃይላቸው የታመኑ የቀደሙ አርበኞችም ሰውነታቸውን አላዳኑ። ሎጥ ለኖረባቸው ራሳቸውን ላኮሩ ሎጥንም ላስጸየፉት አገሮች አልራራላቸውም በኃጢአታቸው ጠፉ እንጂ። ኃጢአተኞች ወገኖችንም ይቅር አላላቸውም። የተሰበሰቡ ልቦናቸውንም ያከፉ እነዚህ ስሳ እልፍ አርበኞች ናቸው። ክሳደ ልቦናውን ያጸና አንድ ሰው ቢኖር እሱ ቢድን ድንቅ ነው። ይቅርታ መቅሰፍት ከሱ ዘንድ ይመጣልና ይቅር ማለት ይችላል መቅሰፍትንም ማምጣት ይችላል። ቁጣው እንደ ቸርነቱ ብዛት መጠን ነው። ሰውንም እንደ ስራው ይከፍለዋል። ኃጢአተኛ ሰው ከመከራ አያመልጥም። ደግ ሰውም የትዕግስቱን ዋጋ አያጣም። ምጽዋቱ ሁሉ ይቅርታን ያመጣል። ሰውም እንደ ስራው ዋጋውን ያገኛል። ኃጢአት ሰርተህ ከእግዚአብሔር አመልጣለሁ፣ በሰማያትም የሚያገኘኝ የለም፣ በብዙ አሕዛብም ዘንድ የሚያቀኝ የለም፣ የሰውነቴስ ቁጥሯ ለዓለሙ ሁሉ ምንድን ነው አትበል። እነሆ ይህ ሰማይ፣ ከሰማይም በላይ ያለ ሰማይ፣ ከሰማይም በታች ያለ ውቅያኖስ፣ ምድርም በመዓት በጎበኛቸው ጊዜ ይህ ሁሉ ያልፋል። ተራሮችም የምድርም መሰረት በመዓት ባያቸው ጊዜ ይንቀጠቀጣሉ፣ ይነዋወጣሉ። ይህንንም ልብ አያስበውም። የእግዚአብሔርን ስራውን ማን ያውቃል? ገናንነቱንስ ጠንቅቆ ማን ያውቃል? ሰው የማያየው ፍጥረቱ ነፋስ ነው። ከሰው የተሰወረ ፍጥረቱም ብዙ ነው። እውነት ስራ መስራትን ማን ያስተምራል? የይቅርታውንስ አለኝታ ማን ደጅ ይጠናል? አእምሮ የሌለው ሰው እንዲህ ያስባል። ሰነፍ በደለኛ ሰውም ስንፍናን ያስባል። ልጄ ስማኝ፣ ጥበብን ተማር። ነገሬንም ከልቦናህ አድምጠው፣ በልቦናህ መርምር። ጥበብህን ግለጣት፣ የትምህርትንም ምስጢሯን ተረዳ። የእግዚአብሔር ፍጥረቱ ለይኩን ባለው ቃሉ ፈጠረ፣ በየወገናቸውም ስርዓታቸውን ለየ። ይህ ዓለም ጸንቶ በሚኖር ገንዘብ ስራውን ሁሉ አዘጋጀ፣ ሰራዊታቸውንም በየወገናቸው አዘጋጀ። ይህንን የፈጠራቸው እግዚአብሔር አይራብም፣ አይጠማም። ብርሃናቸውም አይፈጸምም፣ አንዱ ካንዱ ጋር አይጨናነቅም፣ ለዘላለሙ ከቃሉ አይወጡም። ከዚህ በኋላ እግዚአብሔር ይህ ዓለም ጎበኘ፣ ዝናብንም አጠገበ። በደማዊት ነፍስ ሕያው የሆነ ፍጥረት ሁሉ በዚህ ዓለም መላ መመለሻቸውም ወደ መቃብር ነው።